የአንድ ዛፍ ወደ ላይ እድገቱ ወደ ታችም ጥልቀቱ ነው። ወደ ታች ካልጠለቀ ወደ ላይ ማደግ አይችልም። ወደ ታች ከጠለቀ ግን ወደ ላይም ቁመቱ ደግሞ ዘለግ እያለ ይሄዳል። ያዕቆብ ስር ይሰዳል። ስር መስደድ በክርስትና ምንድን ነው? እስታብሊሽድ የሆነ ክርስቲያን ማለት ነው። ሮቤን ምን አለው? አንስቴብል አለው። እልቅና ለእሱ አይገባም። የሚወላውል ነው። ዛሬ አፕ ነው ነገ ዳውን ነው ይላል አያችሁ አንስቴብል የሆነ ካራክተር ዩ ኖ ቢ ጉድ ሊደር። በአንተ ላይ በአንቺ ላይ እግዚአብሔር የሆነ አጀንዳውን ቁጭ አድርጎ በልጄ ጎ ን ኤክስኪቲ አይልህም። ትስ ለምንድን ነው ዮሴፍ? ከወንድሞች ሁሉ ው አንደኛው ነው። ስለተሸጠ እንዳይመስላቸው ካራክተሩ ነው። ዮሴፍ ግን እንደዛ አይነት ካራክተር አታዩበትም። መጽሐፍ ቅዱስ ላይ ስታነቡ ከያዕቆብ ልጆች ሮቤል በማዕበል እንደሚል ጀልባ እንደዛ ነው አንስቴብል ነው። እዚጋ ምን ይላል? ኦ ዮሴፍ መሸጥ የለበትም ወንድማችን ነው ምናም ይላል። ከዛ በኋላ ደግሞ ይሸጥ እንዴ? አይ በቃ ሺ፣ ግን ባይሸጥ ይሻላል። ካን ኢማጂን ሂ ኩድ ስቶፕ ኢት ማቆም ይችል ነበር፣ ግን ቢኮዝ ኦፍ ሂዝ ካራክተር። አንዱ ነገር ሪፊውዝ ማድረግ ያለብን 2026 ላይ አይ ሪፊውዝ ቱ ቢ አንስቴብል። አየ በሚመጣው ዘመን ያዕቆብ ምን ያደርጋል? ስር ይሰዳል። የጸና እንዲ እንዲ ይላል። በሚመጣው ዘመን በክርስትና ህይወቴ ስር እሰዳል። በባህሪ ይቀየራሉ። ስር እሰዳል እንዲህ ብለህ ካልወሰንክ ና ዩ አር ዌይትንግ ፎር ጋድ ቱ ቼንጅ ዩ ጋድ ኢዝ ዌይትንግ ፎር ዩ ቱ ዩዝ ሂዝ ወርድ። ካልተነሳ ብዙዎቻችን እኮ ጌታ መጥተህ ለውጠኝ። እሱ ግን ይኸው እንካ ቃሌን እንካ መንፈሴን እንካ ጸጋዬን እንካ ምሕረቴን እንካ ጎ ሄድ ሰን ጎ ሄድ አም ዌይትንግ ፎር ዩ። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ምን ያደርጋል? ይጠባበቃል። አንተ እኮ እየተጠበኩ ነው። መቼ ነው ታዲያ ይህንን ተጠቅመም ትቀያል?